ሰላም ቅዱሳን፣ እንዴት ናችሁ? ደህና ናችሁ ወይ? በጌታ ደህና ናችሁ? እግዚአብሔር እየተመሰገነ ያለው ስለ ደህንነት ስናስብ ከጌታ ጋራ አያይዘን ነው እንጂ ከዛ ውጪ ምን ምን ደህንነት አለ? መጽሐፍ ቅዱሳችን ሲናገር ደህንነት ከእግዚአብሔር ዘንድ ነው ይላል። ስለዚህ ደህና ሆነን እንኳን ከሆነ ደህንነታችንን ወይም ድነን ከሆነ ድነታችንን ከአዳኙ ጋራ አያይዘን መመለስ አለብን። ከባለቤቱ ቤቱ ጋራ እግዚአብሔር አምላክ የተመሰገነ ይሁን እና ስለዚህ በጌታ ደህና ናችሁ መባሉ ትክክል ነው። እግዚአብሔር ይመስገን። ዝም ብሎ እንዴት ነህ፣ ደህና ነህ፣ እንዴት ነህ፣ ሰላም ነህ ብሎ ምናም ማለፍ አይደለም። የጌታ ስም መጠራት አለበት። ደህና ከሆንን ደህንነታችን፣ ድነን ከሆነ ድነታችን ከጌታ ስለሆነ ማለት ነው። መጽሐፍ ደህንነት ከእግዚአብሔር ዘንድ ነው ስለሚል፣ ደግሞም ድነትም ቢሆን መዳን በሌላ በማንም የለም ስለሆነ እውነታው፣ ድነትም ከጌታ ዘንድ ስለሆነ ማለት ነው። እግዚአብሔር ይመስገን። እኔ አሁን በዮሐንስ ወንጌል ምዕራፍ 14 የሆነች ቁጥሮችን አነባለሁኝ። እስቲ ስምንት ዘጠኝ አስርን ላንብብና ፊልጶስ ከጌታ ጋር ያለ ከሐዋርያቶቹ ጋር ያለ አንዱ ነው እና ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝም? ምንህ እኔን ያየ አብን አይቷል እንዴትስ አንተ አብን አሳየኝ ትላለህ? ስለዚህ አብን አሳየን ምናምን የምንል ካለን እናቆማለን ማለት ነው። ጌታ ይመስገን። ምክንያቱም ቁጥር አስር ላይ እንዲህ ብሏል። ጌታ እኔ በአብ እንዳለው አብን በኔ እንዳለ አታምንም? ምን እኔ የምነግራችሁን ቃል ከራሴ አልናገረውም። ነገር ግን በኔ የሚኖረው አብ እርሱ ስራውን ይሰራል እግዚአብሔር የተመሰገነ ይሁን እና ለካ ጌታ ኢየሱስ ክርስቶስ ይህን ሁሉ ዘመን ከእናንተ ጋር ስኖር አታውቀኝ ምን ያለው ስለ አብም መረዳት እንዲኖራቸው ፈልጓል ማለት ነው ፊልጶስ፣ ስለ አብም መረዳት እንዲኖረው ፈልጓል ማለት ነው። ፊልጶስ ደግሞ አጣይቁን አይታችሁ ከሆነ አሳየንና ነው ያለው። ሁሉንም ወክሎ እንደማለት ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን እና ስለዚህ ጌታ ኢየሱስ ክርስቶስ የተናገረውን መቀበል ግድ ይላል ማለት ነው። ስለ አብ እንደው ግራ የሚገባን ከሆነ ምንም ግራ አይግባን። በቃ ይሄ አብን አሳየንና ምናምን እንደዚህ የሚባል በቃ አብን እኮ ተረከልን ጌታ ኢየሱስ ክርስቶስ። የአብን ስራ፣ የአብን ሐሳብ ተረከልን። አብ ነው በኔ የሚኖረው፣ አብ በኔ ይኖራል፣ ስራውም የእሱ ነው። ያለ እርሱ ቅና ምንም አደርገው ነገር የለም። እኔና አብ አንድ ነን ያለው ጌታ ኢየሱስ ክርስቶስ አንዳንድ ኮንፊዥኖችን ከኛ ላይ ለማስወገድ ይጠቅመናል ማለት ነው። ኢየሱስ ክርስቶስን ዋና አድርገን ሁል ጊዜ እንድንጠራው አያችሁ። ኢየሱስ ክርስቶስን ስንጠራ የኢየሱስ ክርስቶስን ሐሳብ ስናስተናግድ የአብን ሐሳብ ማስተናገዳችን ነው። አብ ነው የላከኝ አብ ነው ቃል እኮ እንግዲህ አስቡ። መጽሐፍም በዮሐንስ ምዕራፍ ሶስት ላይ በእርሱ የሚያምን እንዲድን እንጂ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ አለሙን ዓለሙን እንዲሁ ወዷልና አይደለም የሚለው። ስለዚህ ኢየሱስ ክርስቶስንና አብን መነጣጠል አንችልም። ይሄ በፐርሰን በአካል ምናምን የሚለው እሱን ታውቆ እሱ ወደፊት ወደ ጌታ ዘንድ ስንሄድ የምናረጋግጠው ምናየው ጉዳይ እንጂ በደንብም የሚገባን የዛን ጊዜ እንጂ አሁን እንዲሁ ጥርት ብሎ በደንብ ግብት ይለናል። አብ እዛ ጋ ቁጭ ብሏል፣ ወልድ እዚህ ጋ ቁጭ ብሏል፣ መንፈስ ቅዱስ እዛ ቁጭ ቁጭ ብሏል የምንለው ነገር አይደለም። ቀላል ነገር አይደለም ለማለት ፈልጌ ነው። ስለ ስላሴ ወይም ስለ ሶስትነት፣ ስላሴ ስል ስለ ሶስትነት ማለቴ ነው። እና ስለ አብ ስለ ወልድ ስለ መንፈስ ቅዱስ ማለቴ ነው የሚያስተምሩ ሰዎች ልክ በቃ አስተምረው እንደጨረሱ አይነት ነገር የሆነ የሆነ ኤክስፐርት እንደሆኑ ነገር የሚያስቡ ከሆነ እንደው በአስቡ ይሻላል። እግዚአብሔር አምላክ አንድ አምላክ ነው ተብሎ ተጽፏል። አብ አምላክ ነው። ስለ ጌታ ኢየሱስ ክርስቶስም ደግሞ ሲናገር እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ ወገኖች ስለ መንፈስ ቅዱስ ብናስብ ደግሞ እንግዲህ ፈጣሪ ከሆነ የእግዚአብሔር መንፈስ ማለት መንፈስ ቅዱስ ከሆነና የእግዚአብሔር መንፈስ ፈጠረኝ ተብሎ ከተጻፈ አስቡ እና ስለዚህ ወደፊት ብዙ ነገር አሁንም ራሱ እንኳን እንደው ከእውቀት ከፍለን ነው የምናቀው እንጂ የተወሰነ ምናልባትም ከፍለን ነው የምናቀውም ሲባል ራሱ እሱንም ከፍለን እንኳን ተከፍሎ እንድናውቅ የተባለልንን እንኳን ማወቅ አልቻልንም። ብዙ ችግሮች አሉብን። እንድናውቅ የተፈለገውን ያህል እንኳን ማወቅ አልቻልንም። በብዙ ነገር ስለምንያዝ ማለት ነው። እንደ ልቡ፣ እንደ እግዚአብሔር እንደ ልቡ ሆነን ስለማንገኝ ብዙ ነገር ሚስ እናደርጋለን ማለት ነው። ስለዚህ ከእውቀት ከፍለን እናውቃለንና ወደፊት ነው ሁሉ ነገር የሚታር የሚታወቀው ወደፊት ጌታ ዘንድ ስንሄድ ገና እኮ ጅ ያላየው አይን ያልዳሰሰው አሁን ስለ ድነት ስለ ዘላለም ሕይወትና ወይ ዘላለም ሕይወት እንዶ በቃ እንደዚህ እያለን የምንናገረው አክቹዋሊ ምን እንደሆነ እዛ ሄደን ስናርፍ የዛን ጊዜ ነው የሚገባን። አሁን ቢገባን ኖሮ እኮ እንዲገባን አይነት ሰዎች ብንሆን ብዙ የምንረዳው ነገሮች ይኖሩ ነበረ። እኛ ግን ለእግዚአብሔር ራሳችንን አንለቅ እያልን ስለምንቸገር ብዙ ነገር ያመልጠናል ማለት ነው። ውስን ሆነናል ማለት ነው። በእውቀት ከፍሎን እንኳን እንድናውቅ የተባለልንን ያህል እንኳን የምናውቅ ሰዎች ሆነን አልተገኘንም። ስለዚህ አብን አሳየንና እና ይበቃናል። ኢየሱስም አለ አንተ ፊልጶስ፣ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? ኤክስፔክት ይደረግ ነበረ ፊልጶስ ስለአብ ያለው መረዳት ትክክለኛ እንዲሆን አብን ማየት ማለት ምን ማለት እንደሆነ ትክክለኛ መረዳት እንዲኖረው እሱም ሆነ ሌሎችም፣ እኛም፣ ቤተ ክርስቲያንም በየዘመናቱ ያለ የእግዚአብሔር ነኝ የሚል ሁሉ ይጠበቅበታል ማወቅ። ጌታ ኢየሱስ ክርስቶስ እንዲህ ነው የሚለን፣ አብን አሳየንና ይበቃናል የምንል ከሆነ እንዳላየን ነገር ሆነን ስንገኝበት እንዴ። ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን ነው የሚለው። እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለ? እኔ በአብ እንዳለሁ አብን በእኔ እንዳለ የተመሰገነ ይሁን። ስለዚህ ወገኖች እስቲ ሂዱና ዮሐንስ ወንጌል ምዕራፍ 14ን ከቁጥር ስምንት እስከ አስር ያለውን አንብቡ፣ እዩት። እግዚአብሔር አምላክ የሚያስረዳን ነገር ይኖረናል። ጌታ ኢየሱስን ከፍ ከፍ ስናደርግ የሆነ አብን ለአብ ያጓደልን እንዳይመስለን ቅር እንዳይለን፣ በዛ ውስጥ አብ ይከብራል እና ብዙ ነገር ምንማራችኋሉ። ጌታ ይባርካችሁ። እንግዲህ በርቱ።